አልፈልግም ብለህ ትመለሳለህ። ለምን ተደራድረህ በሰጥቶ መቀበል ለምን ይህን ችግር አልፈታህም? ሁለት ዙር ለምን ትጥላለህ? በወንድማማቾች መጣላት የምትደሰት ነህ። በህዝብ ደም የምትጫወት አረመኔ ነህ ያለው እኮ በዚህ ጉዳይ፣ አማራን በተመለከተ የተናገረው የአብይ ማንነትን የሚገልጽው፣ የትግራይ ጦርነትን በተመለከተ የተናገረው የአብይን ስራና ማንነት የሚገልጽ ይሄንን አቅርቦ ክስ አቅርቦ አይደለም የሄደው። ታየ። መፍትሄ አለ። ከፊታችን ብራይት የሆነ ነገር ይኖራል፣ ከተያያዘን፣ ከተባበረን፣ የጎንዮሽ አለመስማማቱን ከቀነስን የሚል ነው። በፖለቲካ ደረጃ አብይ ይሄንን ጉዳይ አድርጎ የኦሮሚያውን ዝም ብሎ ወደዛ የሮጠው ለዚህ ይመስለኛል። ከዛ በመለስ ሌላም ጉዳይ አለ። ኦሮሚያን በተመለከተ ኦሮሚያን በተመለከተ አቢ ሌሎች አካባቢዎች ላይ ጦርነት ሳይጀምር ነው ኦሮሚያ ላይ የጀመረው በዚህ ሰዓት ሁሉም ሰው የሚያውቀው ነው። ስለዚህ ኦሮሚያን ለመቆጣጠር ጅምላ ግድያ ያስፈልጋል ብሎ ባሰበበት ቦታ ጅምላ ግድያዎችን አድርጓል። የአባ ገዳዎችን ጨምሮ ማለት ነው ወጣቶችን ከእስር ቤት ወስዶ መግደል ዛሬ እስር ቤት ውስጥ መቀመጥ ኦሮሚያ ውስጥ ፕሪቪሌጅ ነው። ለማታውቁ ሰዎች እስር ቤት ውስጥ በክብር ትልቅ ክብር ነው፣ ፕሪቪሌጅ ነው። በእስር እስር ቤት ውስጥ ገብቶ በሰላም መቀመጥ ትልቅ ፕሪቪሌጅ ነው። ኦሮሚያ ውስጥ ከዛ ወጥተው ነው የሚገደሉት ወጣቶች። ብዙውን ጊዜ በሚፈልግበት ቦታ ደግሞ ህዝብን ያፈናቅላል። በሚያስፈልግበት ቦታ ደግሞ በተደጋጋሚ በተደጋጋሚ ፕሮግራም ሰርተን እንዳጋለጥ ነው። ታጣቂዎችን የሚመስል አደረጃጀት ፈጥሮ ልብሳቸው ሳይቀር አልብሶ ዊግ ገዝቶ አንጠልጥሎ ፀጉራቸው ላይ ሸኔ ነው ብሎ ያዘምታል። የሚገዙ ሰዎችን ደግሞ በገንዘብ ይገዛል። ይህንን ሁሉ የሚያደርገው ኦሮሚያ የወንበሩ ዋና መቀመጫ ስለሆነ፣ ስለዚህ ጉልበትን ተጠቅሜ ኦሮሚያን የምፈልጋቸውን አካባቢዎች ቢያንስ ቢያንስ ከተማዎችን እቆጣጠራለሁ ምንም ችግር የለም፣ የሚል ሰውዬ ቅድም ያነሳው ነሺ መልስ ጉዳይ፣ ይሄን እነሱን አዝምቶ ሀብት ሰጥቷቸው ሀብት እንደፈለጋችሁ ውሰዱ፣ የኔን ስልጣን ግን በማያሻማ መልኩ ረግጦ መሬት እንዲይዝ መገደል ያለበትም ግደሉልኝ መፈናቀል የሚገባውን አፈናቅሉልኝ ገንዘብ የሚፈልገውን ደግሞ ገንዘብ ስጡልኝ ብሎ ኦሮሚያን በዚህ ጉዳይ እያዋከበ ነው። ሰባት ዓመት ሙሉ የከረመ ስለዚህ፣ በጉልበትም በፖለቲካም የኦሮሚያ ጉዳይ እስከዚህም አያስጨንቀኝም የሚል ሰውዬ ነው። ለዚህ ብሎ ነው ኦሮሚያ ላይ ማንም ሰው እንዳይወዳደር በር የዘጋ ምንም የምርጫ ውድድር ኦሮሚያ ላይ አማራጩ የተዘጋው ለዚህ ነው። አንተም በተደጋጋሚ በምሳሌ እንዳቀረብከው ሲመጣ ገና ሲመጣ ኦዲፒ ራሱ ሲመሰረት በግልጽ ነግረውናል ብለህ በተደጋጋሚ ምስክርነት እንደሰጠው ትግራይ ላይ ቲፒልፍ ሌላ አማራጭ ፖለቲካ ፓርቲ እንዲኖር ፈቅደው አቅም እኛም ይህንን መፍቀድ የሌለብን የሚል ጥሪ አቅም ስለዚህ የኦሮሚያ ጉዳይ አይገደኝም ሚለው በእነኚህ ሁለቱ ምክንያቶች ይመስለኛል። አንደኛ በጉልበት የምፈልገውን ገድዬ የምፈልገውን የፈለግኩትን ነገር አድርጌ ያውም ደግሞ ማንም ሰው ድምፅ በማይሆነው መልኩ እንደምታስታውሰው ነው ምልኬ። ህዝቡ ይሄን ሁሉ መከራ እየበላ ኦሮሞ ባለጊዜ ተብሎ የሚጠራበት ጊዜ አሁን ቀንሷል። በጣም ረጅም ጊዜ ነበር ባለጊዜዎች የሚሞት ህዝብ የሚፈናቀል የሚገደል በጅምላ ሁሉ የሚገደል ህዝብ ባለጊዜ ተብሎ ሲጠራ አይከርምም። በተቃዋሚዎች ሰቀ ስለዚህ ነው አቢ የጎንዮሽ ነገር ቀላል ስለሆነ ማጋጨቱ ቀላል ስለሆነ ለአንድ ቡድን የምታወራ ከሆነ ችግር የለውም ብሎ ለዚህ የተዘጋጀ ብዙ ኃይል ስለሚኖር አውቆም ሳያቅም የሚያደርገው የሚወዳደር የሚጋጭ ብዙ ቡድን ስላለ። ስለዚህ በዚህ ሁለቱ ጉዳዮች የኦሮሚያ ነገር ብዙም አይገደኝም። ነገር ግን በኢትዮጵያ ደረጃ የሚንቀሳቀስ ነገር ይሄ ትልቅ ሀብት ይቀማኛል ብሎ የሚፈራ ሰውዬ ነው አብይ። በጣም ነው የሚፈራው። አብይን ችግር የሆነበት ይሄ ነው እና የክሱን አላማ አንዱ ፍንትው አድርጎ ያሳያል ያለው የኦሮሚያ ጉዳይ ምንም ጉዳይ ተብሎ እዛ ውስጥ ባለመግባት በዚህ በሁለቱ ጉዳዮች አንደኛ በጉልበት እያስከበርኩ ነው፣ ሁሉንም አካባቢም ባይሆን ለእኔ ስልጣን ዋና ዋና የሆኑ አካባቢዎችን በጉልበት ተቆጣጥሬ ያለው የሚል ነው። በዛ ደረጃ ደግሞ በፖለቲካ ደግሞ የምታወራ ከሆነ የሚዘምቱልኝ ከዛም ከዚህም ይኖራሉ። ለራሳቸውም ብለው የሚዘምቱ አሉ፣ ተገዝተውም የሚዘምቱ አሉ። ስለ ራስ ስታወራ ችግር የለውም። ኢትዮጵያውያንን ለማስተባበር ስትንቀሳቀስ ግን የደም ስሬ ይቆረጣል፣ ደም ስሬ ይቆረጣል። አሁንም ቢሆን ኢትዮጵያ ውስጥ የሚንቀሳቀሱ በኢትዮጵያ ጉዳይ የሚንቀሳቀሱ ተቃዋሚዎች ታየ እንዳለው የታጠቁትም ያልታጠቁትም አብይን መሳሪያ መቀማት የሚችሉት ይሄንን ሲያደርጉ እንደሆነ አብይንም ደግሞ በጣም የሚያስፈራው ይሄ ጉዳይ እንደሆነ ማወቁ ተገቢ ነው ለማለት ነው። ልሳ እዚሁ ላይ ነው አንድ ሁለት ነገር ልጨምር። አሁን የመጨረሻው ክሱ ብልጽግና የለም ያለው ለአብይ የተመሰረተ በአብይ የሚንቀሳቀስ የወንጀለኛ ማፊያ ቡድን ነው ያለው። እንደ ስም ማጥፊያ እንትን ተደርጎ ክስ ሆኖበት ነው የቀረበው። ምንድን ነው ከዚህ የምንረዳው? ታዬ አሁን ብልጽግና በብልጽ አብይ በብልጽግና ራሱ ተቀባይነት እንዳጣ ይመስለኛል። አብይ ራሱ ማለት በመዋቅር በብልጽግና መዋቅር ተቀባይነት አጥቶ አብዛኛው አባላት ማለት በአደባባይ ማውራት ጀምሯል። አብይ አስጨረሰን፣ አለቅነ፣ በረሃብም እያለቀ ነው አባላት፣ የብልጽግና አባላት እኮ የብልጽግና ደሴት እኮ የተወሰኑ ሰዎች ናቸው የሚኖሩበት። አብዛኛው አባላት የተባለው ኢትዮጵያዊ በግድ ነው እንጂ አባል አይደለም። ስለዚህ አሁን ከክሱ የምንረዳ አብይ በራሱ አባላት ተቀባይነት እያጣ መሆኑን የመሰከረ ይመስለኛል። ዝም ተብሎ አሁን የሆነ ነገር ስለ አብይ በጣም ከተዋረደ በኋላ ነው ትንሽ ነገር የሚያወራው። ለምሳሌ አሁን በመጀመሪያ ክስ ላይ አማራ ሕዝብን ቀሰቀሰብኝ ይላል ታዬ። አማራ ሕዝብን ቀሰቀሰብኝ ስል እንግዲህ አብይ በአማራ ሕዝብ ዘንድ ተቀባይነቱን አጥቷል ማለት ነው። የአማራ ሕዝብ ሙሉ በሙሉ አብይን ሪጀክት አድርጓል ማለት ነው። አብይ ቀሰቀሰብኝ ካለ አሚን አብይ ብሎ ታዬ አማራ ሕዝብን ቀሰቀሰብኝ በከፍተኛ የሚቀሰቅስ ይላል እኮ ህዝብን በአማራ ህዝብን በከፍተኛ የሚቀሰቅስ ንግግር ነው ያደረገው ብሎ እችን ከተናገረ፣ አብይ በክሱ በአማራ ህዝብ ዘንድ አብይ አለቀለት አልቆለታል ማለት ነው። አልቆልኛል ብሎ አያወራም አብይ። በክሱ በኩል ግን የተናገረው እንዳለቀለት የሚያሳይ ነገር ነው። ይሄ ደግሞ በግልጽም የምናይ እኮ ነው አይደል እንዴ? በግልጽ አማራ ህዝብን እየጨፈጨፈ አሁን ታየ ምንድነው ብለው ነው እዛ ክሱ ውስጥ ዝርዝር ያስቀመጡት። በድሮን ይጨፈጭፋል፣ ሰውን ይገላል፣ በአማራ ክልል ውስጥ እንደዚህ እንደዚህ ብሎ ተናገረ ነው። እናስ ምን እያደረገ ነው? አብይ በድሮን እየጨፈጨፈ አይደለም ሰውን እየጨፈጨፈ አይደለም። አማራን አጠፋለሁ ለታየ ብቻ አይደለም ይህንን የተናገረው፣ ለብዙ ሰው ነው የተናገረው። እኔም ይህንን ተናገር ያለው አብይ አማራ ህዝብን አፈርሳለሁ ብለው ደረቱን ነፍቶ ነው አይደለ? እንደ ይህንን ሲያወራ ነበረው በኦሮሚያ ብልጽግና አካባቢ እኮ። ይህ እኮ የአደባባይ ምስጢር ነው። ታዬንን አለብኝ ብሎ ዛሬ ክስ ያመጣ አማራ ህዝብ ሪጀክት ያደረገኝ እንደው ትንሽ ቆይቶው ደግሞ ፋኖ ራሱ የበረታብኝ እኮ ታየ የተናገረው ነገር ብሎ ሊያወራ ይችላል። አብይ ለምን ውድቀውንበት ክስ ላይ ታየ ከፋኖ እና ከኦኤልኤ ጋር ይሰራል ብሎ ነው ክሱ አይደለም። አሁን ደግሞ ምንድን ነው አማራ ህዝብን በከፍተኛ ቀሰቀሰብኝ ብሎ ነው የከሰሰው። ይሄ ምንድን ነው የሚያሳየው የአማራ ህዝብ ትግሉ በጣም ከፍ ያለ አብይ ሪጀክት እያደረጉ መሆኑን የሚያሳይ ነገር ነው። ስለዚህ አብይ እያመነ ነው። መከላከያን በተመለከተ ትግራይ ህዝብም በተመለከተ ፍራቻውን ተናግሯል። ቅድም ብለናል። ይሄንን አጠቃላይ ምንድን ነው ከዚህ የምንረዳ? የታየ ወንጀል ምንድን ነው? አጠቃላይ የተባለው ኢትዮጵያውያን ተባብራችሁ ይህንን ሰውዬ ተገላገሉ ያለው ወንጀል ሆኖ ቀርቦበታል። ምሁራን ህዝብን አስተምሩ ይህም ወንጀል ሆነ። እሺ ምን ምን ይደረግ? ማን ነው የሚያስተምረው ህዝብን? አብይ ነው የሚያስተምረው የብልጽግና ኢቲቪ እና ፋና ነው ህዝብ የሚያስተምረው። የሚገርም እኮ ነው። ወንጀል ሆኖ የቀረበው እኮ ልዕቃ ማህበረሰቡን አስተምሮ አደራጁ የተባለው ወንጀል ሆነ። እናስ ምን ይሁን? ስለዚህ የብልጽግና አብይ በጣም የፈራ ይመስለኛል። እኔ እዚህ ላይ ላቁምና የመጨረሻ ነገር ካለ ጨምርበት። እዚሁ ላይ አንድ ነገር እንድትጨምር የምፈልገው ምልኬሳ አብይ የትብብር ጉዳይን ይሄን ያክል ትኩረት ከሰጠው፣ ተቃዋሚ ኃይሎች ደግሞ በሀገርም በውጭም ያሉ ይሄን ያክል ትኩረት ሰጥተዋል ወይ የሚለውን ነገር ሀሳብ እምትሰጥበት ነው። አብይ በጣም ጨንቆት ክስ አድርጎ አቅርቧል። ኢትዮጵያውያን የተባበሩ ወይ የሚለውም ማለት ምን ያክል ትኩረት ተሰጠው የታየ መልእክት የሚለው የታየ መልእክት በተለይ ትብብርን በተመለከተ ኢምፓክት አለው፣ ኢምፓክት ፈጥሯል። ሁሉም በተለይ በሁሉም አካባቢ የሚንቀሳቀሱ ማህበረሰብ እንቅስቃሴ ጀምሯል። ነገር ግን ታየ በፍጥነት ብሎ ነው የተናገረው። ጊዜ አያስፈልግ ጊዜ መስጠት አያስፈልግም፣ በፍጥነት ወደ መተባበር እንሂድ ብሎ ምክር ሰጥቷል። በዛ ደረጃ እንቅስቃሴ ያለ ብዬ አልገምትም። ታዬ ባስቀመጠው ፍጥነት እኔ አላየውም። ነገር ግን ደግሞ ታዬ ያንን ከተናገረ በኋላ አብዮት ፈጥሯል በዲያስፖራ ውስጥ አይተናል የተወሰኑ አብዮቶች አሉ። አብሮ አብረን እንስራ እንነጋገር እንተባበር መባል ተጀምረዋል። የተወሰኑ እንቅስቃሴዎች ሄደናል። እኛም ለምሳሌ በኦሮሞ ፖለቲካና ምሁራን እንደው ጀምረናል አይደለ እንደ ከታየ ጥሪ በኋላ ነው ጀምር ነው በተለያዩ እንትንም ጅምሮች አሉ። ግን በዛ ታየ ሲሪየስሊ በተናገረበት ደረጃ ትኩረት ተሰጥቶው የታጠቁም ያልታጠቁም ሲሪየስሊ ወስዶ ብዙ አልሄድንበትም። ታየ እኮ በዛን ጊዜ በዛ ደረጃ፣ አሁን እዚህ ላይ መካድ የለብኝም እንቅስቃሴዎች አሉ የተገኙ ድሎች አሉ። አብይም ለዚህ ነው የፈራ ፍርሃቱም የታየ። መልእክት መሬት ላይ ደርሷል። ሰውም መተሳሰብ ጀምረዋል ነው። ታዬ ግን ከዛ በላይ ነው የጠየቀው። ታየ ከዛ በላይ ስለጠየቀ በዛ ደረጃ ብንንቀሳቀስ አብይ ይፈርስ ነበር ያኔ። ታየኮ፣ ኢትዮጵያ ትፍረሳል አለ አብይ። ይፈርሳል፣ አብይ ይነቀላል፣ ህዝቡ አንድ እጅ ለእጅ እጅ እያያዛል ብሎ ነው የተናገረው። ነገር ግን አብይ ተዳክሟል፣ ኦቪየስሊ የእሱ ስርዓት ተዳክሟል። ግን ከዛ በላይ መሰራት ይቻል ነበር። ግን ብዙ ስራ ይጠብቁናል ብዬ አምናለሁ። ብታነ መልካም ይህንን ነገር ማስታወሱ በጣም አስፈላጊ ነው። በተለይ ቅድም እንዳነሳ ነው ክስ ላይ የቀረበው አንዱ የታጠቁ ኃይሎች ትብብር ነው። እነሱም መተባበር እንዳለባቸው አጽንኦት ሰጥቶ በእውነት ታየ ተናግረዋል። እንግዲህ ያ ነገር ድፍረትን የሚጠይቅ ነገር ነው። ድፍረትን የሚጠይቅ ነው፣ ትብብር መፍጠር በተለይ በአደባባይ የሚታዩ ትብብሮችን መፍጠር ድፍረትን የሚጠይቅ ነው። ምክንያቱም ታዬ ድፍረት ኖሮት ነው በዚህ ደረጃ ሊሰማ አይቻልም፣ ድፍረት ስላለው እንጂ ከኋላ ኋላ እየሄደ ያንሸካሸከ የሚናገረው እንደዚህ ለሰው ይገባል ምናምን እያለ አይደለም። በግልጽ በግላጭ እየመጣ ነው የተናገረው። በአፋን ኦሮሞም በአማርኛም የተናገረው ይህንን ነው። ከዚህ በፊት በተደጋጋሚ ተናግረናል። የታጠቁ ኃይሎች መካከል የሚደረግ ትብብር በድብቅ መሆናቸው ብዙ ጥቅም አለው ብዬ ነው አላስብ። ብዙ ጥቅም አላቸው ብዬ አላስብ። ድፍረት የተሞላበት የግላጭ ትብብር የሚያስፈልግ ነው ባይ። በተለይ የትግራይ ጦርነት ጊዜ ኦኤልኤ እና ቲዲፍ መካከል እንደተደረገው ማለት ነው። ድፍረትን የሚጠይቅ ድፍረትን ይጠይቃል የምልበት ምክንያት ምንድን ነው? ይሄንን የሚያስፈራራ ከሁሉም ወገን በብዙ ወገን ያለ እንዴት ከነሱ ጋር ትተባበራለ፣ የሚል ከዚያም ከዚህም የሚያስፈራራ ስላለ ነው። ለዚህ ነው አመራሩ ድፍረት ኖሮት አዲስ ነገር ሊፈጠር ይችላል ብዬ ነው የማስበው። አዲስ ነገር ድፍረት ከሌለውም አመራር አዲስ ነገር መፍጠር አልችልም አይችልም፣ ወደፊትም ማራመድ አይችል። ሁሉም ሰው በየአካባቢው የሚችለውን እያደረገ ነው። አብይ ከዛ ጉዳይ የለውም ብለን ተናግረናል። ይሄ ነው የሚባል ነገርም በአገር ደረጃ የሚታይም ነገር እስካሁን አልተፈጠረ፣ ግን እንደዚህ አይነት ትብብሮች በአገር ደረጃ የሚታዩ ለሕዝብ ተስፋ የሚሰጡ እና ለአገር ብራይት ፊውቸርን የሚፈነጥቁ ነገሮች ሊኖሩ ይችላሉ በሚል ነው። ስለዚህ ድፍረት የተሞላበት የትብብር አጀንዳዎች ሊኖሩ ይገባሉ። ትብብር የሚያደርጉት ያልታጠቁም በዲያስፖራ ያሉትም በተቻላቸው መጠን ከነሱ ጋር ከሚስማሙ ሰዎች ብቻ ጋር መነጋገር ብቻ ሳይሆን ከማይስማሟቸው ሰዎች ጋርም ራቅ ብለው የመነጋገር የመተባበር ድፍረት ሊያሳዩ ይገባል። በአይነኝ ታዬ እንግዲህ በበኩሉ በክስ ላይ ክስ እየተደረበበት ያለው የህዝብን ትብብር ስለጠየቀ የታጋዮችን ትብብር ስለጠየቀ ስለዚህ ይሄ ዋጋ ሊሰጠው ይገባል በአይንኝ እኔ ከዚህ በፊት አንተ እንዳልከው ኢምፓክት ፈጥሯል በብዙ አካባቢ ተሰምቷል አብይንም ያበሳጨው ይሄ ነው ቅድም እንደተናገር ተሰምቷል ተሰሚነትም አግኝቷል ታየ ትልቅ ተሰሚነትን ተገናስፏል በህዝብ ፊትም ሞገስ አግኝቷል። ህዝቡም በጣም ጀግና ብሎ ተቀብሎታል በከፍተኛ ደረጃ ሌሎቹም እንደዚህ ድፍረት የተሞላበትን ነገር ሊሰሩ ይገባል በአይንኝኔ እኔ የምትጨምርበት ነገር ካለ ምልኬሳ ፕሮግራማችንን ወደ ማጠቃለል እንሄዳለን የመጨረሻ ቃል አንደኛ አብይ አህመድ የኢትዮጵያ መንግስት አይደለም መታወቅ ያለበት አብይ አህመድ እና የሱ ማፊያ ቡድን ኢትዮጵያም አይደሉም እነሱ አብይ ራሱን እንደ ኢትዮጵያ ቆጥሮ ታዬን የከሰሰበት አካሄድ ስህተት ነው። አሜን ሆን ተብሎ ነው። አሁንም ታዬ በአቋሙ ይጸናል ያለው አብይና የእሱ ግብረ አባር ነው ኢትዮጵያን እየበጠበጡ እያፈረሱ ያሉት። ስለዚህ አሁን ኢትዮጵያውያን ደግሞ ታዬ ጥሪ እንዳስተላለፈው አንድ ሆነን ተባብረን የአብይ ስርዓትን ማፍረስ ይግድላል የግድለን አብይና ኢትዮጵያ አንድ አይደለም። እንደዛ ተወስዶ የመንግስትም አይደለም አብይ። ታየ ብልጽግናም የለም ብሏል። ይቅር እንትን ስለዚህ የብልጽግና ተብሎ የብልጽግና አባላትም ታየን መስማት ይቀጥላሉ ታየ ያላቸው ትክክል እንደሆነ የዛ አገር ችግር ችግሮች ሁሉ ባለቤት አብይ መሆኑን ታየ የተናገረው ሚሻል ነገር አይደለም ስለዚህ እሱ ላይ ሲሪየስሊ ፎከስ አድርጎ ሁሉም ሰው ተባብሮ ልክ አብይ የፈራው ነገር ምንድን ነው ስርዓቱን ማፍረስ ነው የአብይ ስርዓት ቶሎ በፍጥነት በትብብር ማፍረስ እና ቀጣዩን ሰላም ቀጣዩን ሽግግር ቀጣዩን ብራይት ፊውቸር ላይ ፎከስ ማድረግ ያስፈልጋል የሚል መልእክት አለኝ።